ብሎ የሆነ ነገር ሃና ማነው ሽር ያደርገው

ቁሩታማ፣ ማያከለም ቁሩታ እኮ ጀግና ናት። ቁሩታ እኮ አስራ ገባ። እናንተ ቆይ ፍቅረኛ መተው ይሻላል ወይ፣ የድሮ ኤክሱን መተው ይሻላል ወይ፣ ሚስቱን መፍታት ይሻላል? ቆይ እንደዚህ የሚሉት በቃ ባህላቸው እንደዛ ነው። በኛ ባህል እንደዛ አይነት ይህ ነገር የለም። ሚስትህን ፍታና የድሮ ኤክስ አግባብ የሚለው በባህላችን ሳጀራ ማለት የኛ ባህል ነው። አሁን ጉታጀረ ማለት የእኛ ባህል ነው። የእኛ ባህል ስለሆነ በባህላችን አንድ ሴት ልጅ የድሮ ፍቅርተኛ መጥታ አሁን ሚስትህን ፍታና፣ ርጉዝ ሚስትህን ፍታና የሚለው ህግ የለም በኢትዮጵያ ምድር የትኛውም ህግ የለም። አንቺን ቡታጅራ ነሽ፣ ሀና ቡታጅራ ነሽ። እኔ ውሳና ነኝ። አንድ ነን እኮ አንድ ነን እንኳን ቡታጅራ ያላችሁ ፈጣሪ እርዳችሁ ማይ ማይ

ማርያምን በጣም ሰው ያውቃል። ለምን እያረገዘ ሰው ምንም ነገር አያውቅም? እርጉዝ ሴት ይታውቃለች። ይሄንን ነገር ማለት ነው። አንቺ ሌላ ሰው ለማጽናናት አይደለም፣ ለባልሽ፣ ለአንቺ ራሱ በቃ። እንዴት እንዴት የሚያማ የወለደ ሰው ያውቃል። ግን ግራ በህይወት ዘመን እንደዚህ አይነት ነገር አይቼም አላውቅም። ወንዶች ማለት ነው። ምንድን ነው ዩቱብሮች በየጊዜ በሴት ላይ መለጠም? ምንድን ነው ይሄ ስራ ምን አይነት ስራ ነው ወንድም ያው ነው ሁላቸውም ሁላቸውም ይለጠፋሉ አንዱ ዛሬ ሌላ ነው ይሄ አንዱ መንግስት የለም ዴ ቡታጅራል

ነጻነትን አግባ። ጠዋት ቁርስ እየበላችሁ ነበረ ማነ አና ሲጀመር ማለት ነው ሴትም ወንደ ንወ ቀባ በኋላ በትምህርት በየትም ቢሆን ጓደኛ ፍሬንድ ፍቅረኛ መልሶ እንዴት ነው የሚመጣው? ላላላ በእኛ ባህል የለም እንደዛ አይነት ነገር። እርጉዝ ሴትዮ የድሮ ፍቅርተኛ አ እርጉዝ ልቶ እንኳን ፍቅረኛ ካለ ራሱ መንገድ ላይ ሌላ ሴት አይጠቅሳትም በእኛ ሀገር እናቴ ጌታ ሆይ ድረስልኝ። እንኳን ለሰማ ሰው ራሱ ይሆናል ብሎ ነው የምፈረው። ምን አይነት አገር ነውና እና ሀገር ነው? ጉታጀራ ሚዲያ ላይ ወጥቶ ሩታን ትታ ነጻነትን አግባ ዛሬ ቁርስ አንድ ላይ እየበላችሁ ነበረ፣ እራት አንድ ላይ እየበራችሁ ነበረ። ስለዚህ ነጻነት አግባ

እነዚህ የኔ አገባሻለሁ እያለ ነው አላት። አብርሃም ስራታ ደግሞ ገነት ገባ መሰላት። እንደሆነ ገነት ነው እንደምትገባው። እንደዛ አሉ እኮ መረጃ ደግሞ ነጻነት እያያዘች ነው አሉ። አሁን አንድ ነገር እንቢ ብትል ራሱ መረጃ በቦይስ እያያዘች ነው፣ እንደ ድሮም አሉ እኮ ስልኩን ቀርጻ እያያዘች። በዚህ መረጃ ነው ተዋረደ እንጂ ምንም ይዋረዳል

አሁምታዉታትነንክረኛቻት ምስተንት ታዲያ፣ አሁን ነፃነት አግባ አንድ ላይ ራት እየበሉ ነበር፣ አንድ ላይ አልበርጎ እይዘ ነበር እያሉን። ታዲያ አግባ እናንተ ምንድን ነው? ታዲያ ምንድን ነው አዲስ ነገር አግባ። ይሄ ነገር እይቅርብ እንደው ምንም አይ አረ ይሻላል። ይሄ ወደፊት ማያዋጣ ነው። አንድ ሶስት አራት ነጭ ቀለም ማገባት ወንድ ሄዳል፣ ወንድ ይመጣል ነው። ሴት ሁሌም ተፈላጊ ናት። አንቺ የሩታና አባት የዘቀዘቀሽ ለምን ትገባለሽ እዚህ ቤት ምን ፈለሽ ነው ነው የሩታ አባት ዘቀዘቀሽ ለምን ፎቶ ፕሮፋይል ላይ አንቺ ወይኔ እናት ግን አይምሮ የላቸውም ወይ እነሱ አባትና እናት የላቸውም አብሮታ እናትና አባትህን ደሞ እዚህ ጋ ገዝቶ የሰራው ፎቶ ወስታ አንቺ ትስቅ ያለሽ? አፈርብይ! ውጪ! ሳይሆን እናትና አባት እግዚአብሔርን የሚዘቀዝቅ ሁሉ የስራውን ያገኛል። እናትና አባትን አክብር ነው። የሩታ አባት የደረሰ ቦታ አት ድረስ። የሩታ አባት የደረሰ ጀመር የራሱ እናትና አባት ክብር የሌለ የሌላት ነው እንጂ እናቷ ምና አባቷ ምታከብር ብትሆንማ ማንም ሰው እናትና አባት የሚዘቀዝቅ እናትና አባት የሚያከብር ሰው አይደለም። የእግዚአብሔር ቃል ራሱ አንዱን ራሱ ማያውቅ ሰው ነው ይሄንን የሚያደርግ ራሱ ሲጀመርች ኮላ ይሜ ደጋፊ አይደለችም። አውቃ ፖርፋይሎ ጠቅማ እንደዚህ ታደርጋለች። አንድ ነገር ሲፈጠር እናትና አባት ጋ ይሄዳሉ። እናት ጋባት እነሱ ምንም አያቁም፣ ቤታቸው እየተቀመጡት እነሱን ይዘቀዝቃሉ። ረ ምን አይነት ናቸው? በእግዚአብሔር እናት አባት ምንም የሚያጠፋ ጥፋት ወይ ያላት ብሎ ነው የሚቀሰቁ። እናት አባት ኮ ክብር ነው። እግዚአብሔር ልቦና ይስጣቸው። ሌላ ምን እንላለን? በኢየሱስ እንደ አንቺ እናት አስቤ እሺ፣ የሰው እናት። ይሄ እኮ የራሱን እናቱ የማያከብር ሰው ነው እንደዚህ የሚያደርገው። ታጣላችሁ። አዎ፣ አንድ አንድ ወንድ ባለጌ፣ ለእናቱ መልስ የሚሰጥ እናቱን ማያከብር አለ። እሱ ነው እንደዚህ የሚያደርገው እንጂ ለእናቱ ክብር ያለውማ እንደዚህ አይነት ነገር በፍጹም አያደርግም። ጭራሽ ደግሞ መጣ እዚህ ጋር ትስቃለሽ ሽ ለዚ ጋር ጥርስሽ ይርገፍ ካልኩኝ ኃጢያት ነው አለ። በዚህ ነገር ምን ያጣታል ማሪ

እኔ ትምህርት አለኝ። እራሴን አሞኛል። በጣም አይዞሽ እኔ ቆንጆ፣ አይዞሽ እኔ እራሴ አሞኛል። ደህና ደሩ። በቃ ናይ ግቢ

አለ አለ፣ ማንም አንቺ ደግሞ ማይላብ ማ ቤትሽን ከፍተሽ አብርሃም እንዳታነክዩ እንዳሳስ ነክዩ እዚህ ጋር ደግሞ የባህላችን አይደለም ምናምን የምትሉ ስለ ሌላ ጨዋታና ሳቅ ተጫወቱ። ስለ እነሱ ሀሳብ አስተያየት እንዳሰጡ ዛሬ ምንም ዝምታው ዘርግፊ በቃ ዝምታው ወርቅ ነው። በንትን ዝምታ ወርቅ ነው። ነገ ሌላ ነገር ይፈጠራል፣ አዲስ ነገር። አዎ ነገ አዲስ ነገር ሊመጣ አንድ አካል አንድ አምሳል ናቸው። እዚህ ቪዲዮ አይታችሁ እሱ እንደዚህ ስላለ እሷ እንደዚህ ስላረገች ብላችሁ እንዳትፈርዱ። ምክንያቱም ነገ የሚጸጽተን ነገር እንዳታወሩ እሺ፣ አደራችሁ። ነገ ጥሩ ነገር እንደሚመጣ ተስፋ እናደርጋለን። እሷም ባሏ ነው እሱም ሚስቱ ናት። ሁለቱም ቢባኮስ ቢናከሱ ነገ ማለት ነው እኛ ነው እዚህ ዳር የምንቀረው እንጂ አብረው ይመጣሉ። አብረን ዝም ያለፈ በፊት አስታውሱ ሲዘቀዘቅ ሲዘገዘቅ ሲዘገዘቅ ከዛኛ ከምንትን አንትና ማለት ነው ሲመጣ ጊዜ ስንት ኩናት አሳለፍን፣ ግን ምን ሆን መጨረሻ ሁለቱም ዳር ለዳር ሆኖ አብሮት አቀቅፎ መጡልን። ግን አሁንም ላ ኔቨር ምንም እንዳትሉ የማንም ምክንያት እንዳትሰሙ። ማንም ቢዘቀዘቅ ማንም ቢናገር ፍለው አንስታችሁ ብሎ ካድርጋችሁ ወጥታችሁ ሄዱ እናንተ ክያ እንዳልኩሽ እኛ አንገት ነገ ጠዋት ማለት ነው የሚዘቀዝቅ ሰው ካለ አቁሚ። እኔ በተኛሁበት ሰዓት ማለት ነው ማይላ አደራ በሰማይ ቦይሳ አድርግልሻለሁ። ሁላቸው እየሰማችሁ ነው በሩታ ማንም ሰው እንዳይዘቀዝቅ። ሰምተሽ እንዳልሰማሽ አንገትሽን ምንም ዳት አፉ በከፈተ ሰው ይክፈት። ሚዲያውን ይኸው ሰፊ ነው፣ ይዘልዘሉበት። ነገ ግን እኛ ነው ያሸንፉት። አንድ ሰው እንዳይተንፈስ። እሺ ማሮች እየተነገሩ በዛ ሲይዛት በዛ ትሮጣለች። እሽ ለማንኛውም ቤታቸው ተጫወቱ። ፋበሉ ጌታ ምስክሬ ነው። እሷ አንቺ በዛ ስትሽኮለኮል በዛ ስትሽኮለኮል አላውቅም ምን አደርጋ እንደምትመጣ። ጌታ ምን አደርጋ እንደምትመጣ አላቅም። ቤት ሲያስጠና ምናምን ያወጣቸው ግዳ

ሩትን የሚጠሉ ሰዎች አሁን አብርሃም ምሳሌ፣ እኔ አብርሃምን ወደድኩ ልበልሽ። አብርሃም ወድጄ አብርሃም ጋር ሲሄድ ሩትን አታሉ፣ ወድጄ ሳይሆን በግዴ ሩት። ከዛም ሲሄዱ አብርሃም ወዶ ሳይሆን በፈቅዶ ሳይሆን በግዴታቸው ላይ ማለት አይቀርም። ስለዚህ ይሄ ሁሉ ለምን ማሰብ ተነሳችሁ? ለምን ይሄን አላሰቡ? ለምን የአብርሃም ሩት ተብሎ ለምን ጉርብ ማሰብ ለምን አስፈለገ? ወይንስ እነሱ አጀንዳ የሆነ ነገር ሲፈጠር አብርሃም ይወርቃል ኖ ሚዲያን ሁሉም ሰው ነው የሚያሽከረክረው። ማንም ለማንም አንስም፣ ማንም ከማንም እኛ ደግሞ ወደንም ጠላንም በጋሽዬ ልጆች ነው ሁሉንም ሰው ያወቅናቸው። ማንም ሳይሆን ማንም በጋሽዬ ልጆች ነው ያወቅኳቸው። ሁሉንም ይቱበር ማንም ይሄ በታጅራይ ይቱበረች በአብርሃም ነው ያወቅኳቸው። ወላ ሃይሚ ወላ ኢፍሬም ወላ ጋሽዬ ወላ ናቱ ወላ ህቶቹ ወላ እና ማንሽ ማንም ይቱበር በታጅራ በአብርሃም ነው ያወቅነው። ይሄ ደግሞ ለኛ ማንም አይዋሽም። ይሄ አብርሃም ከፍቅር ጋር ስመጣ ነው የት መከታተል የጀመርኩ ዛሬ አይደለም። እነሱ አንድነት የሚፈልጉ ከሆነ ማንም አንድነት የሚጠላ ሰው የለም። እነሱ ካቆሙ የኛ ልጆችም ያቆማሉ። ችግር የለብንም። የአብርሃም ደጋፊ ስጀምር አሁን ነው ግስት መግባት የጀምሩ እነሱ አይገቡም። ይሄን የሚያርፉ ከሆነ ችግር የለውም። እኛም እናስተካክላለን፣ እነሱ የሚያስተካክሉ። ከዛ ውጭ የጋሽዬ ልጆች እዚች ሚዲያ ላይ ይወርቃሉ፣ ከሰው በታች ይሆናሉ ብለው የሚያስቡ ከሆነ ኖ ኔበር ይሄ ስህተት ነው። እየመረረንም እንውጣታለን እንጂ

እኛን ግን ዛሬ ምንድን ነው የምንባለው? ሩታራ እንወዳቸ እኛም ነው የሚባለው ሩታራ ትወዷትም ሩታራ ትወዷት ይበልና፣ አንድ ነገር ልንገርሽ ትጂ ማለት ነው። አንድ ነገር ልንገርሽ ሩታራ ትወድ ይበሉሽም አብርሃምን አትወጅም ይበል፣ ምንም ነገር ይበላቸው። እኛን እስተጥግ ያቁናል። ማን እንደሆነ ያቁላል። ማናቃቸው አለነሱ። ይህም ማወቅ አለባቸው። እስተጠጊ ያውቁናል። ማን እንደሆነች ያውቁሻል። ጦይባ ማን እንደሆነች፣ ሀኒ ማን እንደሆነች፣ ምረት ማን እንደሆነች፣ ጉዜ ማን እንደሆነች፣ ቅድስት ወርቄ ማን እንደሆኑ እስተጠጊ ያውቃሉ። ሌሎቻቸው ገዝተናል። ሊያሽቃብጡ ቼክ ማ አደርጋችሁም። እሱ ምን አገባሽ?

ዝም ብዬ እዞራለሁ። ተው አልናቸው ለመናቸው ናቸው ተው መከፋፈል አይቻል አይሻልም፣ በእኛ ይብሳል ተው ስንል የእኛ መሪ የእኛምን የእኛምን ማሽቀ እንደውም አሽሙራቸው ማለት ነው፣ ስቶሪያቸው ላይ የሚለጥፉት አሽሙር በጣም ይዘጋ ነው። ላካንዶ እ የሆነ ቦታም ሲያዩን አሽሙር ጀመሩ በቃ ከዋጣቸውማ ይሽብየ ትናንትና እዞር እንጂ እነ ቀኑብሽ እነ ቀኑብሽ እኛ እነ ቀኑብሽ አይደለንም። እስከ ጥጋ አንድ አመት ምናምን የኖርንን እንደናንተ ትናንትና መጠ አይደለንም። ቀኑብሽ ሳይሆን እኛ ትክክለኛ ለወደደን እንሞታለን፣ ለጠላን ደግሞ እሬት ነን። እኛ ማወቅ አለባችሁ አስመሳይ ሁላ እን መንገራችሁ ብሻው ቀኑብሽ ይበልኝ ብሻ ምንድን ነሽ? ምንድን ነው የሚናገባኝ? የፈለጉትን ይበሉ ምን ገባ ጠሉብሽ ሳይሆን የእናንተ ስራ ስራ ስጠላ ነው። ስራችሁያእ ዝለንደተማስብሽ ነው ባልና ሚስትን አነጣቅላችሁ ማለት ነው የጀመራችሁት ማለው እናንተ ባልናሚጣላ ትንደግሞ ቤታችሁ ገና ከታች ስታሁን አሽሙር የጀመራችሁት እናንተ። ያው ስትባሉ ታስመስላላችሁ እዚያ ጉርባ ዱት እነሱ ምንድነው የፈለጋችሁ? እናንተ አልገባችሁም እንጂ አብርሃምና አብርሃምና ሩት መሃል እየሆነ ነገር ሲፈጠር ሚዲያውን አብርሃም ይጠፋል ሌላው ሚዲያውን ይቆጣጠር ነው እያሉ ያሉ ኖ ያ ነገር አይሆንም አንድነት ከፈለጉ ባልና ሚስት መለየት ካልፈለጉ እንደ ዶሯችን እንቀመጣለን ይሻልናል የሚሉ ከሆነ ችግር የለውም። እነሱም ደስ ያለውን ይዘው ሄዱ፣ እኛም ደግሞ ደስ ያለን ይዘን እንሄዳለን። ማን ነገር ነው? ምና አብርሃም ፎቶ ያደረጋቸው ኮሜንት ማትጽፉ መጥፎ ነገር የምትለቁት እንደፈለጋችሁ ልቀቁ። ሩታዬ ማንም ሰው እንዳትናገሯት፣ ምክንያቱም እነሱ ናቸው የጀመረው። እኛ ስተጠግ መሄዳችን ደግሞ ስተጠግ እያዋልናል። እዚች ሜዳ ላይ ማን ስተጠግ እንደሚሄድ እናያለን። ለመት ያባ ወደፊት ማለት ነው ሰው ስለመዛ ወይ ደግሞ

ሰውእጅመርአነ ነገር ማወቅ ያለባችሁ ማለት ነው፣ እግዚአብሔር ነው የምራችሁ። አይምሯችሁን የፈቀደ ስሩ እንጂ በሰው ወሬ አትሄዱ። ማንም ሰው በሰው ወሬ አትሄዱ፣ በአይምሯችሁ ብቻ አይምሮ የፈቀደላችሁ የሆነ ነገር ውስጣችሁ ካመነበት